መላው እምነት ተከታዮች እንኳን ለፋሲካ በዓል በሰላም አደረሳችሁ። በዓሉ እንግዲህ የሰላም የፍቅርና፣ እንዲሁም ደግሞ ምንም አይነት የትራፊክ አደጋ የማንሰማበት በዓል እንዲሆን ከልብ እንመኛለን። በዓሉ በአብዛኛው የምግብ ግብይት ስለሚደረግ በተለይ በጀላባዎች አካባቢ ላይ እንዲሁም ደግሞ በዶሮ በሽንኩርት በተለያዩ ለምግብነት በሚውሉ ግብይት በሚፈጸምባቸው አካባቢዎች ላይ በሙሉ የትራፊክ ኃይላችንን ከዛሬ ጀምሮ መድበን እያሰራን ያለ ነው። እንግዲህ ያው ይሄ ሳምንት ሙሉ እስከ ቅዳሜ ድረስ የግብይት ወቅት ነው የሚሆነው። በገበያ ቦታዎች ላይ አስፈላጊውን ጥንቃቄ ማህበረሰባችን ማድረግ መቻል አለበት። ያው በዓል ከመከሰቱ በፊት እንግዲህ የትራፊክ አደጋ ወደ ቤታችን እንዳይገባ አስፈላጊውን ጥንቃቄ ማድረግ መቻል ያለብን አሽከሪዎችን፣ በተመሳሳይ ሁኔታ እንደዚሁ በበዓል ወቅት ላይ የትራፊክ አደጋ ባለማድረስ ማህበረሰባቸውን ጭምር መጠበቅ መቻል አለባቸው። ራሳቸውን ራሳቸውንም ማህበረሰባቸውንም ከትራፊክ አደጋ ተከላክለው ማሸከር መቻል አለባቸው። እየተከናወኑ ያሉ ስራዎች በጣም በርካታ ናቸው። ከበዓሉ በፊት ቅድ ወጥቶ ኦልሬዲ ለሚመለከታቸው አካላቶች እንዲደርስና በዛው መሰረት ስራዎች እንዲሰሩ የተደረገበት ሁኔታዎች አሉ። በዚህ መሰረት ገበያ ቦታዎች ላይ የፖሊስ አባላት በመመደብ ምንም አይነት የስርቆት ወንጀል እንዳይፈጸም የማድረግ ሁኔታዎች አሉ። ከዛም በተጨማሪ መሸታ ቦታዎች ላይ ወይም መዝናኛ ቦታዎች ላይ የፖሊስ አባል በመመደብ ሁሉም ሰው በሰላም ተዝናንቶ ወደ ቦታው እንዲመለስ ለማድረግ በቂ ዝግጅት ተደርጎ ያ እየተከናወነ ያለበት ሁኔታዎች አሉና ይሄ ተጠናክሮ የሚቀጥልበት ሁኔታ ይኖራል ማለት ነው። እንግዲህ ማህበረሰቡ ፖሊስ የሚያደርገው ቅድሜ መከላከል ስራ እንዳለ ሆኖ ማህበረሰቡ ደግሞ ጥንቃቄ ማድረግ ያለባቸው በርካታ ነገሮች አሉ። የመጀመሪያውና ዋናው ገበያ ቦታዎች ላይም ሆነ መዝናኛ ቦታዎች ላይ ራሱን ከስርቆት ወንጀል ሊጠብቅ የሚችልበትን መንገድ መፍጠር መቻል አለበት። ለምሳሌ መሸታ ቦታዎች ላይ ተንጠልጣይ ወርቆችን፣ ከስርቆት ምቹ የሚሆኑ ነገሮችን ቦታው ላይ ይዞ ከመገኘት ይልቅ ራሱን መጠበቅ መቻል አለበት። ፖሊስን የሚጠብቀው እንዳለ ሆኖ ደግሞ ማህበረሰቡ በራሱ ራሱን መጠበቅ መቻል አለበት። ገበያ ቦታዎች ላይም ማንኛውም ከፖሊስ አባል ውጭ ከትክክለኛ ፖሊስ አባል ውጭ ማንንም ሰው ማመን እንደሌለበት እና ራሱን መጠበቅ መቻል እንዳለበት ጥንቃቄ ማድረግ መቻል አለበት ነው።